ሰላም ጠና ስጥልኝ፣ እንዴት ናችሁ ውድ ተከታታዮቼ? ሰላም ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ደግሞ እንጀራን ይዤላችሁ የመጣሁት እንጀራ እንዳይሻግትብን ደግሞ ለእኔ የጠቀመኝን ለምን ለእናንተም ሼር አላደርጋችሁም ብዬ ዛሬ እሱን ይዤላችሁ መጥቻለሁ። እንደዚህ ዝንክት ያለ እንጀራም ደግሞ እንጋግራለን የምትጠቀሙበት ቪዲዮ ነው ብዬ አስባለሁ። ለመጀመሪያ ጊዜ ዛሬ ወደ እኔ ቻናል ደግሞ የመጣችሁ እንኳን ሰላም መጣችሁ እያልኩኝ ቻናሌን ሰብስክራይብ ካላደረጋችሁ በማድረግ ደግሞ ቤተሰብ እንሆን፣ አዳዲስ ስራዎች ሲሰራ ወደ እናንተ እንዲደርስ ማለት ነው። ስራ ከተመቻችሁ ሁላችሁም ስትጀምሩ ላይክ ብታደርጉልኝ ስራ የሰዎች ዘንድ ይደርስልኛል። ስለ ሁሉም አመሰግናለሁ። እዚህ ጋር ነጩንና ጥቁሩን የጤፍ ዱቄትን ይዤ የመጣሁት ነጩን ትንሽ በለጥ አድርጌ ሁለቱን እንደዚህ ቀላቅዬ ትንሽ የሰርገኛ አይነት መልክ ጤፍ ማለት ነው። እንደሱ አይነት እንዲመስልልኝ ብዬ ነው እንግዲህ ሁለቱን የቀላቀልኩት። እናንተ በአንዱ መጋገር ትችላላችሁ። ከዛ እዚ ጋር የጤፍ እርሾ አደረግኩኝና ከዛ እጄን ታጥቤ ስለመጣሁኝ እሽት አድርገን እናቦከዋለን። እዚ ጋር ቀዝቃዛ ውሃ እየጨመርኩ ነው እያቦካሁት ያለሁት ይሆን እንደዚህ ሽት አድርጌ አብክቸዋለሁ። ከዛ እዚህ ጋር በማስቀምጥበት እቃ ላይ እንዲህ ለብቻው ካሸውት በኋላ እሱ ላይ አድርገን ደግሞ እናስቀምጠዋለን። እንዲ ካረግን በኋላ እዚ ጋር ደግሞ ልቅልቅ አድርገን ከላይ ቀረራ እንዲኖረው ውሃ እንጨምርበታለን። ይኸው እንደዚህ ልቅልቅ አድርጌ ዳርዳሩን ካጠብኩ በኋላ ከድኜ በሶስተኛው ቀን ነው የምንገናኘው። ይኸው ከድኜ አስቀምጬዋለሁ። ይኸው እንግዲህ በሶስተኛው ቀን እንግዲህ ይዤው ተመልሻለው። የመጀመሪያውን እኔ እንደውም አቅርሬለታለሁ። ከዛ ደግሞ ሁለተኛውን ደግሞ እንደዚህ አድርጌ እያቀረርኩት ነው። ከዛ አሁንም እጥብ አድርገን ዳርዳሩን ትንሽ ሰዓት ደግሞ አረፍ እናደርገውና ደግሞ ከላይ ያለው ነገር ካለ እሱንም እናጠለዋለን። ይኸው እንደገና ደግሞ ከድኘው አስቀምጬው ተመልሻለው። እሱንም ደግሞ እናጠለዋለን። ይኸው አሁን ንጹህ ስለሆነልን አብሲት ጥለን እንግዲህ እንትን እንላለን ማለት ነው እንጋግራለን። እዚህ ጋር ውሃ እያፈላሁኝ ነው ። እኔ የሚበቃኝን ያክል ማለት ነው። ያው እናንተም የሚበቃችሁን ያክል ስለምታደርጉ ማለት ነው። እንደ ጤፋችን እንዳቦካ ነው ብዛት ማለት ነው። ይኸው እየከደንኩ እየከደንኩ አብሲስ ሲንተከተክ በጣም ጥሩ ነው ለእንጀራው። እና ስለዚህ እያንተከተኩት ነው። ይኸው ቆንጆ የሆነው ስለተነከተከልኝ እዚህ ጋር እሳቱን አጥፍቼ ትንሽ በረድ እንዲል እያማሰልኩት ነው። ይኸው አሁን ስለበረደልኝ የሚበቃኝን ያክል አብሲት ጨምሬበታለሁ። ከዛ አዋህደን ደግሞ እዚህ ጋ ከዚህ በፊት አሳይቼ የነበረ ከላዩ ላይ ትንሽ ዱቄት ስንነሰንስበት ቆንጆ ያደርገዋል እንጀራውን። ብዙ ሰዎችን ተጠቅማችሁበት ኮሜንት ጽፋችሁልኝ እንጀራችን ቆንጆ ሆኗል ብላችሁኛል። በዚህ አጋጣሚ እናንተንም አመሰግናለሁ። እግዚአብሔር ይስጥልኝ። ያው የተጠቀማችሁበት ሰዎች ስላላችሁ ማለት ነው። ሌሎቻችሁን ካላያችሁ ቪዲዮን ገብታችሁ ብትመለከው ከዚህ በፊት የለቀቁት እንጀራ በጣም ቆንጆ ነበረ እና ብዙ ሰው ያው ረድቶታል ብዬ ነው። ከዛ እንደዚህ የጤፍ ዱቄት ከላዩ ትንሽ ነስነስ እናደርግበታለን፣ አንድ ሁለት የሾርባ ማንኪያ ከዛ ከድነን ኩፍ እስኪል እንጠብቀዋለን። ይኸው እንደዚህ ኩፍ ብሎልኛል። እኔ አንድ ግማሽ ሰዓት ያክል ነው ቁጭ ያደረግኩት። ከዛ በኋላ ይው ቆንጆ ሆኖ ክፍ ብሎልኛል። አሁን እንቀዳና እንግዲህ ሊጣችንን እንጀራችንን እንጋገራለን። እንጀራችንን ከመጋገራችን በፊት እዚህ ጋር ሌማቱ ላይ ጦስኝ ነው እያደረግኩበት ያለሁት ጦስኝ አበጥራችሁ ለቅማችሁ ከስር። ይሄ ነው እንግዲህ የሚረዳው። እኔም ከቲክቶክ ላይ ነው እንግዲህ እህቶቼ ሰርተው አይተውት እኔም ተጠቀሜበት ለምናንተን ሼር አላደረግም ብዬ ይዤ የመጣሁት እንጂ እኔ አላለሁም ምንትን ያልኩትና ከቲክቶክ ላይ ነው ያየሁት፣ እና በጣም ስለጠቀመኝ ነው ለእናንተም ይዤላችሁ የመጣሁት። ከዛ ዚጋ ምጣድ አስምቼ እንግዲህ እየጋገርኩ ነው እንጀራችሁን ማለት ነው። በመሀል እንግዲህ እየከደንኩ እያወጣሁ ነው። ይኸው የሚያምር ቆንጆ እንጀራ እየጋገር ነው ማለት ነው። የሁላችሁ አይኑ በጣም ያምራል። እንዲሁም ደግሞ ያው የሰርገኛ ጤፍ አይነት ከለር ነው ያለው እና አንዳንዴ እንደዚህ አርገንም ብንመገብ እንችላለን ብዬ ነው ዛሬ እሱን ግል ይዤላችሁ የመጣሁት። ያው ዋናው ሀሳቡ ዛሬ ይዤበት የመጣሁት እንጀራ እንዳይሻግት እንዲታድገን እናስቀምጠው የሚለውን ለማሳየት ያህል ነው እንጂ እንጀራውን አይደለም። ግን በመሀል ደግሞ ያው እንጀራውንም አብሬ እንደዚህ እያደረግኩ ደግሞ እየጋገርኩ ደግሞ አብረን ሂደቱን ብንሄድ ጥሩ ነው ብዬ ነው። ይኸው እንደዚህ ሆኖ ጨርሻለሁ። የሁሉንም እንጀራ ጨርሼ እ ተመልሼ መጥቻለሁ። የሁላችሁ እንደዚህ የሚያምር ቆንጆ እንጀራ ጋግረናል። እስቲ እናንተ ሞክሩ፣ ከጠቀማችሁ እኔ ስለጠቀመኝ ነው እንግዲህ ለእናንተ ይዤ መጣሁት እና እንደዚህ ቆንጆ እንጀራ ጋግረናል። ይኸው እንደዚህ ከስሩ ደግሞ ጦስኙን አድርጋችሁ ሁለት ሶስቴም ብትገለገሉበት ትችላላችሁ። ከላይ ላስኬቱን ብቻ እያጠባችሁ ማለት ነው። እስካሁን ከኔ ጋር ስለነበራችሁ እጅግ አድርጌ ከልቤ ነው ማመሰግነው። ሁልጊዜ ጊዜ ስለምታበረታቱኝ እግዚአብሔር ይስጥልኝ። ስራ ከተመቻችሁ ላይክ አርጋችሁ አበረታቱኝ። በሚቀጥለው በሌላ ቪዲዮ ደግሞ እንገናኛለን። ሰላም ሁኑልኝ። ቻው